መንፈሳዊ ጤንነት አለ። አሁን በዚህ ዘመን ድሆችን ብር እያስከፈሉ በገጽታው ስም የሚጸልዩ ሰዎች አሉ። ይሄ ደግሞ አንገታችን የሚያስደፋ ነው። እስቲ እግዚአብሔር ያሳያችሁ። በክርስቶስ ቤተ ክርስቲያን ወንጌል አምኖ ወንጌል ሰብኮ ወንጌል ተሰብኮ የኖረ ህዝብ የመሪ ምርጫ በፖሊስ ተከቦ ያካሂዳል። አንዳንድ ጊዜ አምልኮ ወደ እግዚአብሔርን ወደ ማሰብ ሳይሆን ኖራስን ወደ ማዝናናትም አቅጣጫ እንዳይሄድ ውስጥ ይፈራል ይፈራል። ምክንያቱም ከመድረክ ላይ የሚባለው አፏጭ፣ አጨብጭብ፣ ዝለል፣ ጨፍር፣ ደስ ይበልህ። አሳሳቢ መልእክቶች ከመጡ ህዝቡ ይቆዝማል፣ ተስፋ ይቆርጣል፣ እግሩን ይመልሳል ተብሎ ስለሚፈራ ከግቢ ስንወጣ ሁሉ ነገር ይጠፋል። አንድ ያመለጠን ነገር አለ ማለት ብዙ ጮኸናል፣ እስኪደክመን ድረስ ዘምረናል። ነገር ግን ያመለጠን ነገር አለ። እንደዚሁም ሆነ ምናልባት ማምለኩ ራሱ ወደ ስርዓት ተቀይሮብን እኔ ነኝ ያለ ዘመናዊ ሌተስት የሆነ ቴክኖሎጂ መሳሪያ መድረክ ላይ አምቶ መግጠም ላይ ውድድሩ ማን ከማን ይበልጣል፣ የትኛው ቤተሲያን ከየትኛው ቀድሞ ገጠመ ለመባል አሁን ውድድሩ እሱ ላይ ሆነዋል። በዚህ ዘመን የተበላሸ ነገር የለም ሰዎች ኢየሱስ በመስቀል ላይ ደሙን አፍስሶ የከፈለውን ዋጋ ህዝቡ እንዲህ አይነት ቦታ ኮንፈረንስ አለ ሲባል ሳንቲሙን ቋጥሮ ይሄዳል። ዘይት ግዢ፣ መጽሐፍ ቅዱስ በቤቱ የለው መጽሐፍ ቅዱስ ተደርድሮ በራፍ ላይ ቢያ እሱን አይገዛም። ብልቃጥ ዘይት ይገዛል። የእግዚአብሔርን ጸጋ የተጸለየበትን ዘይት ልጄ ይፈወሳል እያሉ ሰዎችን ለልጆቻቸው ፎስ 15 ና 20 ሺህ ብር የሚሸጡት የሉ አሉ። ራሳቸው የመረጡትን የስም አይነት ቆቡን አጥልቀዋል። አም ሌቲቭ ቻናላችን አዲስ ሲሆናችሁ ቻናላችንን ሰብስክራይብ በማድረግ በየጊዜ የመለቃቸውን ማህበራዊና መንፈሳዊ ጉዳዮች እንድትከታተሉን ጋብዘናል። በዚህ ዘመን የተበላሸ ነገር የለም። ሰዎች ኢየሱስ በመስቀል ላይ ደሙን አፍስሶ የከፈለውን ዋጋ ድሆችን ብር እያስከፈሉ በገጽታውስ የሚጸልዩ ሰዎች የሉ። ይሄ ደግሞ አንገታችን የሚያስደፋ ነው። የእግዚአብሔርን ጸጋ የተጸለየበትን ዘይት ልጄ ይፈወሳል እያሉ ሰዎችን ለልጆቻቸው ፎስ 15 እና 20 ብር የሚሸጡስ የሉ አሉ ብዙ የሚያሳፍሩ ብዙ የሚያሸማቅቁ ነገሮችም በዚህ ዘመን ሆነዋል። ወንጌልና ገንዘብ አንድ ሰው አገልጋይ ለመሆን ሲያስብ ከደሃ ገንዘብ ሰብስቦ ሀብታም ለመሆን የሚያስብ ከሆነ የሚያሳፍር። ያ ማለት የሆኑ አምስትና አስር ሰዎች ገዝታውስ ከፍቶ ዘይት ሸጦ ቤት ነዱ ማለት በዚህ ዘመን ሪቫይቫል የለም ማለት ግን አደለም። ዮሐንስ አንገት ስለተቆረጠ ኢየሱስ ነብይ መሆኑ ይቀራል ይቀራሉ ወይ? በቃ እግዚአብሔር የተናገረኝ ግን እንደ ዳዊት የተራቡኝ ልጆች አሉኝ። የዚችን ምድር ታሪክና የዓለምን ታሪክ የሚቀይርበት ምድርን በእግዚአብሔር ክብር የምሞላባቸው ወንዶችና ሴቶች ልጆች አሉኝ ብለዋል። እኔ ነኝ ያለ ብቻ ጁና ጮክ ብሎ አሜን ብሎ ይስጣ። እግዚአብሔር ለረሃብህ ሁሉ ጊዜ መልሳለሁ ብሎት ከጎናቸው ደግሞና ብሎ ግዴ የለም። እናቺ ሴት ወደ ከተማ ሄዳ ምን እንዳደረገች ታውቃላችሁ? ሙሉ ከተማ እየነዳች ይዞ መጣች ለኢየሱስ። ከዛ በኋላ ቁጭ ብሎ ኢየሱስ ማስተማር ሲጀምር እሷም ፈጠን ፈጠን ብላ ስታወረ ዝም ብስ ያውና አሏት። እንዲያውም አንቺ የነገርሽን ብቻ አይደለም ኢየሱስ ካልሹ በላይ ነው። አንቺ ያልሹ ብቻ አይደለም ኢየሱስ። ከዛ በኋላ ኢየሱስንም ለመኑት፣ ከነሱ ጋር እንዲኖር ለመኑት። ኢየሱስም ከነሱ ጋር ኖር እንደ ሳምራዊቷ ሴት የተበላሸ ታሪክ ያላችሁ በሰው የተጠላችሁ የተማደርሱም የተባላችሁ፣ ዛሬ ስለናንተ እናቀራለሁ። ታሪክ የምትሰሩት እናንተ ነው። አረ አሜን። ገና ከደለ የነገ እንትና ግሩፕ የነንትና ግሩፕ የነንትና ግሩፕ ጌታ ኢየሱስ ግን ለሁላችን አንድነት ነው የጸለዩ በዚህ ምድር ላይ የምትጠሉት እንዲሁ በቃ ባትሰሙት ደስ የሚላችሁ ክርስቲያን ወንድም ከናንተ ጋር በመንፈስ አንድ ነው። በጣም የማትፈልገው ሰውዬ በመንፈስ ከአንተ ጋር አንድ ሆኗል። ያሳዝናል። እሱም በጥፊ ብትመታው ጥፊው የሚያመው አንተን ነው። ደስ አይልም ግን አንድ ነው። ከእግዚአብሔር ጋር በመንፈስ አንድ እንደሆነን እኛም እርስ በርሳችን በመንፈስ አንድ ነን። እንትና አማራ ነው፣ አማራ ነው፣ አቤት እንትና ከኦሮሞ ነው፣ የእኛ ዘር ነው፣ አቤቱ ላይታ ነው ግንባታ ነው፣ ትግሬ ነው ተባብሎ የሚፈላለጉ ሰዎች አሉ። እግዚአብሔር በእሱ አያውቅም። ኢ አም ሶሪ። እግዚአብሔር በክርስቶስ አንድ መሆንን ነው የሚያውቅ። ሰው ሲያመልክ ገብቶት ያመልካሉ ወይ የሚል ጥያቄ መጠየቅ ይኖርብን ይሆናል። ዛሬስ ቢሆን ዋጋ የተከፈለበት አምልኮ አያስፈልገንም ወይ? ዳዊት አንድ ቦታ ለአምላኬ መስዋዕትን ያለ ዋጋ አላቅርብም ብሎ ተናግሯል። ዛሬስ ቢሆን ዋጋ የተከፈለበት አምልኮ በበቂ ሁኔታ አለን ወይ? ብዙ ዘምረናል። ምናልባት እስኪ ደክመን ድረስ ዘምረናል። ግን የዘመርነውን ያክል ተነክተናል ወይ እየጠይቃሉን አንዳንድ ጊዜ አምልኮ ግንኙነት ነው። ሰማያዊ የሆነ ግንኙነት ነው አምልኮ። እና በእርግጥ ተገናኘን ወይ ዛሬ ብለን እንጠይቃለን አንዳንድ ጊዜ ከግቢ ስንወጣ ሁሉ ነገር ይጠፋል እና ያ ማለት ምን ማለት ነው? አንድ ያመለጠን ነገር አለ ማለት ነው። ብዙ ጮኸናል፣ እስኪ ደክመን ድረስ ዘምረናል። ነገር ግን ያመለጠን ነገር አለ። እንደዚሁም ሆኖ እያስባለሁ እና ምናልባት ማምለኮ ራሱ ወደ ስርዓት ተቀይሮብን በጠባቡ ዘመን የአምልኮ ነፃነት የሚባል ነገር ባልነበረበት የክርስቶስ ስሙን እንዳይነሳ በተከለከለበት ዘመን አምልኮ ነበረ። አልነበረም ማለት አይደለም። በዛ ዘመን የነበረችው ቤተ ክርስቲያን አምልኮን በጣም የምታውቅ ቤተ ክርስቲያን ናት። ለመዝለል ሁኔታው አይፈቅድም፣ ለማሸብሸብ ሁኔታው አይፈቅድም፣ በጣም ለመጮህ ሁኔታው አይፈቅድም ነበረ። ግን ያቺ ቤተ ክርስቲያን አምልኮን በጣም የምታውቅ ቤተክርስቲያን ናት። አሁን ነው እግዚአብሔር ሊመለክ የተጀመረው አይነት አነጋገር ስሰማ ይከብደኛል። ከብደኛ ይከብደኛል ከብደኛል በጣም እኔ እስከማውቀው ድረስ በዛ ዘመን የነበረችው ቤተ ክርስቲያን ዋጋ የተከፈለበት አምልኮ የምታመልክ ጣፋጭ መስዋዕትን የምታቀርብ ቤተ ክርስቲያን ነበረችና እግዚአብሔር ይመለክ ነበር፣ በጣም ይመለክ ነበር እግዚአብሔር። እና ያ አምልኮ ደግሞ የብዙ ሰዎችን ህይወት ቀይሯል። በዚያ ዘመን ህይወታቸው የተለወጠ ሰዎች ዛሬም ብዙ ቦታ አገልጋይ ሆነው ይታያሉ። ህይወታቸው ተለውጠው ለክርስቶስ እያበሩ ይገኛሉ፣ በየቦታው እዚያ ሀገር ውስጥም ከአገር ውጭም ይገኛሉ። አምልኮ አሁን ነው እንጂ አሁን ነው እንጂ የመጣው በተባለበት በምንልበት በዚህ ዘመን ምናልባት እግዚአብሔር አይ እያመለካችሁኝ አይደላችሁም እንዳይለን አንዳንድ ያሳስበኛል። አንዳንድ ጊዜ አምልኮ ወደ እግዚአብሔርን ወደ ማሰብ ሳይሆን ራስን ወደ ማዝናናትም አቅጣጫ እንዳይሄድ ውስጤ ይፈራል ይፈራል። እግዚአብሔር አምላክ በሰጠን የጸጋ ስጦታ ሰዎችን ወደ ጌታ እንዲመጡ አገልግለን ማለት ነው። ከሰዎቹ ከመጡ በኋላ በጸባያችን፣ በማይገባ ባህሪያችን ስናሳዝናቸው ብንገኝ አይ ክርስትና እንደዚህ ነው እንዴ እንደዚህ እስከሆነ እንዲሉ የምናደርግ ከሆነ የደከምንበት ነገር ወደ መፍረስ ነው የሚሄደው። መንፈሳዊ ጤንነት አለ አሁን በዚህ ዘመን ብሎ ቢጠይቅ እኔ በጣም እርግጠኛ ነኝ መንፈሳዊ ጤንነት እንደሌለ። በእርግጥም የክርስቶስ አካል የሆነችው ቤተ ክርስቲያኑ በምን ላይ እንዳለች በህመም ላይ እንዳለች ይገነዘባል ማንም ቢሆን እማያወራ የለም የማይነጋገር የለም የዘንድሮ ክርስትና ይላል የአሁን ክርስትና ይላል እማይል የለም የሚገርማችሁ የአሁን ክርስትና የሚለው የአሁን አማኝ ነው ራሱ የአሁን አሁን እና ይህን ስንል ግን መጠንቀቅ ያለብን ከሀያ ዓመት ወዲህ ከአስር ዓመት ወዲህ ብለን በጣም ጠበብ እንዳናደርገው ቆይተዋል ክርስቲያኒቲን ክራይሲስ የሚል መጋዚን ነበረ ጋዜጣ ነበር የዛሬ በጣም በስጋም በመንፈስም በጣም ልጅ በሆንኩ ጊዜ በጣም ዝነኛ የሆነ ዓለም አቀፉ ክርስትና ክራይሲስ ውስጥ እንዳለ ቀውስ ውስጥ እንዳለ ከሰማን በጣም ቆይቷል። በደንብ አድርገን ደግሞ ጊዜ አግኝተን እድል አግኝተን ታሪክ ስንመ ስንመረምር ስናጠና ደግሞ እንዲያውም የምዕት ዓመታት ችግር እንዲያውም ወደ ፈርስ ሴንቸሪ ትንሽ ከመጀመሪያው ግሩፕ አማኞች በኋላ ካለው ትውልድ ጀምሮ እንደሆነ ህመሙ ብልሽቱ በደንብ ትረዳላችሁ። ቤተ ክርስቲያንን፣ ወንጌልን፣ አመራርን መሰላል አድርገው መሰላል አድርገው ተጠቅመው የሚፈልጉት ቦታ መድረስ ነው ብዙ መሪዎች ህልማቸው። እዚህ መካከል ቅን መሪዎች እንዳሉ ሳይረሳ፣ ህዝቡ ምዕመን የሚባለው ክፍል መዘመር ካልሆነ በስተቀረ ተሰብስቦ መበተን ካልሆነ በስተቀረ ብዙ አሳሳቢ ነገር እንዳለ እየገባው እየተረዳ አይደለም። ምክንያቱም ከመድረክ ላይ የሚባለው አፏጭ፣ አጨብጭብ፣ ዝለል፣ ጨፍር፣ ደስ ይበልህ ብቻ ስለሆነ ትንሽ አሰባርግ መንፈስን መርምር ዘመኑን እ የሚል መልእክቱም ትምህርቱም ስብከቱም አሳሳቢ መልእክቶች ስለማይሰጡ፣ አሳሳቢ መልእክቶች ከመጡ ህዝቡ ይቆዝማል፣ ተስፋ ይቆርጣል፣ እግሩን ይመልሳል ተብሎ ስለሚፈራ የጉባኤው ማነስ ደግሞ የመባ ማነስ ነው፣ የአስራት የገንዘብ ማነስ ስለሆነ አይነካም። አልነቃ ጭፈራው ብቻ ከሆነ ግብዣው ስፖርቱ መኝታው መዝናናቱ ብቻ ስፈራው ቀነ ሲበል እልልታው ጥሩ ነው፣ ለጌታ ይገባዋል። ግን ቀነ ሲበል ሌላ ነገር እንዳንሰማ ከልክሎናል፣ ዘመኑን እንዳንመረምር ከልክሎናል። መድረክ ላይ ያለ ውዝዋዜ፣ ጩኸት፣ ይሄ ኪቦርድ፣ ይሄ ድምፅ ማጉያ፣ ይሄ አዳራሽ መገንባት፣ ቴክኖሎጂ ማሳደድ። እኔ አዳራሾች ሲሰፉ ደስ ይላል፣ ብዙ ህዝብ መግቢያ ላይ ተሰርቶ የሚያልቅ አዳራሽ አይመስልም። ምክንያቱም ግድግዳውን መስተዋት ስታረጉ፣ ኮርኒሱን ስታረጉ፣ የቴክኖሎጂ ገጠማ ደግሞ ራሱን የቻለ በሚሊዮኖች የሚጠይቅ ከፊታቸው ይመጣል። ይሄንን ስንሰራ ዋናችንን ረስተን ወገኖች፣ ይሄ ዘመን ጊዜ እንዳያልቅብን ጌታም እንዳይመጣ የተጀመረው በሰላም ይለቅ። ከዚህ በኋላ ግን ቆጠብ ማድረግ ጥሩ ነው። ገንዘቡንም፣ ጊዜውንም፣ አቴንሽኑም ጉልበታችንንም ቆጠብ አድርገን በዋና ነገር ላይ ብናውል ጥሩ ነው። ንስሐ ላይ ጸሎት ላይ ቢተኮር ቃሉ ላይ ቢተኮር ተልኳችን ላይ ቢተኮር ዋና ዋና ጉዳዮቻችን ላይ ብናተኩር። ከህመሞቻችን አንዱ ይሄ ነው። ውድድሩ አሁን መሬት ላይ ሆኗል፣ ህንፃ ላይ ሆኗል፣ መድረክ ማጋጌጥ ላይ ሆኗል። እኔነኝ ያለ ዘመናዊ ሌተስት የሆነ ቴክኖሎጂ መሳሪያ መድረክ ላይ አምቶ መግጠም ላይ ውድድሩ፣ ማን ከማን ይበልጣል፣ የትኛው ቤተሲያን ከየትኛው ቀድሞ ገጠመ ለመባል አሁን ውድድሩ እሱ ላይ ሆኗል በዚች ድሃ አገር በቀን ሁለቴ ጠግቦ ማይበላ ህዝብ በሞላበት አገር ከሆነ አንድ ቀን ሁላችንም እንደነግጣለን። ምን ሲሆን? ስትላተም ከበረዶ ግግር ጋር ሄዳ ስትላተምና ከማትመለስበት ስትደርስ እናዝናለንና እግዚአብሔር አያድርግብን። በየመድረኮቻችን የሚሰጡ ትምህርቶች የሚሰበኩ ስብከቶች መዝሙሮቹም ጭምር አሳሳቢ ናቸው። ወንጌላዊ አይደሉም። መጽሐፍ ቅዱሳዊ አይደሉም። ሁሉም አልፎ አልፎ ወንጌል አለባቸው አልፎ አልፎ የክርስቶስ ስም ይጠራባቸዋል እንጂ ትንሽ ወልፈት ያሉ ናቸው፣ ትንሽ ገንጠል ያሉ ናቸው። እስተት አስተምሮ የአስተምሮ መዛባት ከጎላባቸው ቦታዎች ጥቂቶቹን ለመነካካት ያህል ከፈውስና ከተአምራት ጋር ተያይዞ ዘይትን ጨምሮ የተለያዩ ቁሳቁሶችን የመንፈሳዊ ቅባትና የተአምራት መሳሪያዎች እንደሆኑ ማስተማር እና መለማመድ የሌለ ነው በወንጌል ውስጥ። የኢየሱስ ክርስቶስ ስም ይፈውሳል። ሳሙና አይፈውስም። ዘይት አይፈውስም። ሃይላንድ ውሃ አይፈውስም። ስሙ ይፈውሳል። ዘይት በሌለበት የኢየሱስ ስም ይፈውሳል። እስቲ አሜን በሉ ከገባችሁ

መጽሐፍ ቅዱስ በቤቱ የለው። መጽሐፍ ቅዱስ ተደርድሮ በራፍ ላይ ቢያይ እሱን አይገዛም፣ ቢልቃጥ ዘይት ይገዛል። በሽታ ህመም፣ በጋብቻና ፍቺ ዙሪያ፣ በአጠቃላይ ጾታዊ ግንኙነት ላይ ግልጽ የሆኑ አዲስ ኪዳናዊ መርሆችን የጣሰ ትምህርት ይሰጣል። ወጣቶች በፍቅር መተሳሰብ ሲጀምሩ አብረው እንዲተኙ ይበረታታል ከጋብቻቸው በፊት በኋላ ከተጋባችሁ በኋላ በግብረ ሥጋ ግንኙነት ባትስማሙ ከምትፋቱ ቀድማችሁ ተሞካከሩ ይሏቸዋል። የእግዚአብሔር ቤት በምንዝርና ተሞልቷል። የእምነት እንቅስቃሴ ትምህርቶች ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር፣ መደህየት የለብህም ማጣት የለብህም ክርስቲያን መበልጸ ነው ያለበት ሀብታምን መሆን ያለብን መደየት አትችልም ከሆነ እምነት ደካማ ነው ወይም ክርስቶስን አላመንክም አላገኘኸውም እየተባለ የእምነት እንቅስቃሴ ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር ስነ ክርስቶስን አስመልክቶ ስነ ሰውን አስመልክቶ ወዘተርፈ የሚሰጡ ትምህርቶች ዘመም ያሉ ናቸው ግን ብዙ ሰው አያስተውላቸውም ነቢይ የተባለው መኪና እየነዳ ወይም እየተነዳለት በሄደበት ጎዳና ላይ አሸዋ ላይ ሰዎች ይንከባለላሉ። በእግሩ የረገጠውን በጫማ የረገጠውን አፈር እያነሱ ይቅማሉ። ትኩረት ከሰጪው ላይ ተነስቶ በስጦታዎች በታምራቶች ላይ ይህን ቤተ ክርስቲያንን የማዋከብ አዙሪት ከተሰጡ ስሞች አንዱ ቤተ ክርስቲያን ተከላ ወይም ራዕይ የሚል ነው። ግን ውሸት ነው። ስተት ነው። ቤተ ክርስቲያን ባለበት በተተከለበት አይተከልም። ወንጌል ባልተዘራበት ጫካ ደን መንጥሮ ተራራ አፍርሶ ያልሰማ ህዝብ ባለበት ሄዶ የሚሰብክና የሚተክል ጀግና ከተገኘ በጸሎታችን እንከተለዋለን። ግን አይፈልግም። ሁሉም የሞቀ ከተማ ይፈልጋል። ቢዝነስ ያለበት ከተማ የሆነ ያህል ሰው ግራ አጋብቶ አውጥቶ ተከልኩ ይላል። ተከላ ሳይሆን ግንጠላ ጠላ። በእውነት ይህን ስትሰሙ የህመም ፊት እንኳን ፊታችሁ ላይ አላይም እንደ መታመም የሚል ብዙ ህዝብ ላይ አላይ። ሰውየው እንዳለው ክርስቶስ በአካል እዚህ ፊታችን ቢቀመጥ በጣም እርግጠኛ ነኝ፣ ፊቱ ጭምድድ ብሎ አ እያለ ወይዚህ ቆሞ ቢናገር በጣም ያሳዝናል። ጢሞቴዎስና ቲቶ ይነበብ ነበር የሽማግሌ ምርጫ ሰሞን ድሮ ድሮ። አሁን ማንበብ አያስፈልግም፣ ምክንያቱም ያን የሚሞላ ስለሌለ፣ ባይነሳ ይሻላል። ምክንያቱም መሪነት አሁን በዝምድና በዘር በጎሳ የሽማግሌ ምርጫ ሰሞን ካምፔይን ይደረጋል። የምረጦኝ ዘመቻ የንምረጠው ዘመቻ ደሞ የሚያካሂዱ አሉ፣ ቡድኖች አሉ። ቤተሰብ፣ ዘር፣ አብሮ አደግ ምናምን ተሰብስበ እገሌን ንምረጥ እገሌ ንምረጥ። የሚገርመኝ ድራማ በጣም አጽም እንዲሆን አመት ሙሉ መተው እማያውቁ ምእመናን ቤተክርስቲያን ለእሑድ አምልኮ መተው እማያውቁ ምእመናን አዳራሹ ግጥም የሚለው መቼ መሰላችሁ? የምርጫ ቀን የምርጫ ቀን። ወደ ዓለም ሄደም መጠጥ ቦታ አይሄደም ትዳሩን የፈታም ሁለተኛ አይደረበም ተጠራርቶ የምን ቀን ይመጣል? አረባካችሁ ተናገሩ። አዎ፣ አዳራሹን ይሞላል። ሁኔታው አላምር ካለ ደግሞ ምርጫው በጠብ እንዳይበላሽ ሲሰጋ ደግሞ ለጸጥታ አካላት ይነገራል፣ ለፖሊስ። እስቲ እግዚአብሔር ያሳያችሁ። በክርስቶስ ቤተ ክርስቲያን ወንጌል አምኖ ወንጌል ሰብኮ ወንጌል ተሰብኮ የኖረ ህዝብ፣ የመሪ ምርጫ በፖሊስ ተከቦ ያካሂዳል። የእስራኤል ቅዱስ እግዚአብሔር ምሕረት ያድርግልን። እንዴት እዚህ ደረጃ ድረስ ወረድን? እንዴት ወረድን? ከሰዎች ሰዎች ተጠርቻለሁ ብሎ ይወጣሉ። ለወንጌል ከሳምንት እስከ ሳምንት ቃሉን አያነቡም፣ አይጸልዩም። ቢዝነሳቸው አይደለም እሁድ ዕለት ክራባታቸውን አሳምረው መጥተው ይቆማሉ። ይሄ ሙዚቃ ይደለቅላቸዋል። አሜን በሉ ሀሌሉያ በሉ አጨብጭቡ፣ ቁጭ በሉ፣ ብድግ በሉ። ከዛ ያለፈ አንድ ቁም ነገር ለህዝቡ ሳይሰጡ ቀኑ ያልቃል። ግን የፓስተርነት ስም፣ የነቢይነት ስም፣ የሐዋርያነት ስም፣ ራሳቸው የመረጡትን የስም አይነት ቆቡን አጥልቀዋል። ታሟል። ክርስቶስ በአካሉ የሰማችሁ ነው። ታሟል። እዘኑለት፣ እንዘንለት፣ እንዘንለት። ለታመመ ሰው ብርቱካን ሙዝ ተይዞ እግዚአብሔር ይፍታህ ይማረህ ይባላል። እንዘንለት። የሚያስጨፍር ነገር ብዙ አላይም ወገኖች፣ የሚያሳፍር ግን ብዙ አለብን። ግን አንድ ነገር ልንገራችሁ፣ ሀያ ዓመት ሰላሳ ዓመት ሀምሳ ዓመት መቶ ዓመት እግዚአብሔር ያቀር፣ የኢትዮጵያ ቤተ ክርስቲያን ግን በመስመጥ ላይ ነች፣ ወይም በመስጠም ላይ። አምላካችን ይማረን። በዚህ በተቀደሰ መቅደስ በተቀደሰ መድረክ ላይ ስለተናገር ነው የሐሰት ቃል፣ የሐሰት ትንቢት፣ የሐሰት መገለጥ ይቀርበለን ይቀርበለን አምላካችን ይቀርበለን።